የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች በእምነት ስለመጽደቅ እንግዲህ ጸንታችሁ ቁሙ እንደገናም በባርነት ቀንበር አትኑሩ እነሆ እኔ ጳውሎስ እላችኋለሁ ብትገዘሩም በክርስቶስ ዘንድ ምንም አይጠቅማችሁም ደግሞም ለተገዘረ ሰው ሁሉ የኦሪትን ሕግ መፈጸም እንደሚገባው መሰክራለሁ በኦሪት ልትጸድቁ የምትፈልጉ እናንተ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል እኛ ግን በመንፈስ ቅዱስ በእምነትም ልንጸድቅ ተስፋ እናደርጋለን። በጌታችን በኢየሱስ ክርስቶስ ዘንድ በፍቅር የምትሰራ እምነት እንጂ መገዘር አይጠቅምምና አለመገዘርም ግዳጅ አይፈጽምምና። ቀድሞስ በመልካም ተፋጥናችሁ ነበር። በእውነት እንዳታምኑ ማን አሰናከላችሁ? ይህ መፋጠናችሁ ከሚጠራችሁ አይደለምና። ጥቂት እርሾ ብዙውን ዱቄት መጻጻ ያደርገው የለምን? እኔ ሌላ እንዳታስቡ በጌታችን በኢየሱስ ክርስቶስ አምናችሁ ነበር። የሚያውካችሁ ግን የሆነው ቢሆን ፍዳውን ይሸከማል። ወንድሞቼ ሆይ እኔ ግዝረትን ገና የምሰብክ ከሆነ እንግዲህ ለምን ያሳድዱኛል? እንግዲህ የክርስቶስ የመስቀሉ ተግዳሮት እንዲያው ቀርቷል። የሚያውኳችሁም ሊለዩ ይገባል። ለነጻነት ስለ መጠራት ወንድሞቼ ሆይ እናንተ ስለ ነጻነት ተጠርታችኋል። ነገር ግን በሥጋችሁ ፍቃድ ለነጻነታችሁ ምክንያት አታድርጉላት፣ ለወንድሞቻችሁም በፍቅር ተገዙ። ወንድምህን እንደ ራስህ ውደድ የሚለው አንድ ቃል ሕግን ሁሉ ፈጽሙ። እርስ በርሳችሁ የምትበላሉና የምትነካከሱ ከሆነ ግን እርስ በርሳችሁ እንዳትተላለቁ ተጠንቀቁ እላችኋለሁ። በመንፈስ ኑሩ እንጂ የሥጋችሁን ፍቃድ አታድርጉ። ሥጋ መንፈስ የማይሻውን ይሻልና መንፈስም ሥጋ የማይሻውን ይሻልና የምትሹትንም እንዳታደርጉ እርስ በርሳቸው ይጣላሉ። የመንፈስን ፍቃድ የምትከተሉ ከሆናችሁ ከኦሪት ወጥታችኋል። የሥጋም ሥራው ይታወቃል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖት ማምለክ፣ ሥራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል ስካር፣ ይህንን የመሰለ ሁሉ ነው። አስቀድሜ እንደነገርኋችሁ ይህን የሚያደርግ የእግዚአብሔርን መንግሥት አያይም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ነው። ከዚህ ሕግ የሚበልጥ የለም። በኢየሱስ ክርስቶስ ያመኑ ግን ሰውነታቸውን ከምኞትና ከኀጢአት ለዩ። አሁንም በመንፈስ እንኑር በመንፈስም እንመላለስ። ኩሮዎች አንሁን። እርስ በርሳችን አንተማማ፣ እርስ በርሳችንም አንቀናና። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት ስለ ጻድቅ ጸሎት። ከእናንተ የሚያዝን ቢኖር ይጸልይ፣ ደስ የሚለውን ቢኖር ይዘምር። ከእናንተ የታመመ ሰው ቢኖር በቤተ ክርስቲያን ያሉ ቀሳውስትን ይጥራና ይጸልዩለት፣ በጌታችን በኢየሱስ ክርስቶስ ስም የተጸለየበትንም ዘይት ይቀቡት። የሃይማኖት ጸሎትም ድዌውን ይፈውሰዋል፣ እግዚአብሔርም ያስነሰዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ ኃጢአታችሁን ተናዘዙ፣ እንድትድኑም ለወንድሞቻችሁ ጸልዩ። የጻድቅ ሰው ጸሎቱ ብዙ ትረዳለች፣ ግዳጅም ትፈጽማለች። ኤልያስ እንደኛ ሰው ነበር፣ እንደምንታመምም ይታመም ነበር። ዝናብ እንዳይዘንብም ጸሎትን ጸለየ ሦስት ዓመት ከስድስት ወርም በምድር ላይ አልዘነበም። ዳግመኛም ጸለየ፣ ሰማይም ዝናቡን ሰጠ፣ ምድርም ፍሬዋን በቀለች። ወንድሞቻችን ሆይ ከእናንተ ከጽድቅ የተነሣ ቢኖር ከኀጢአቱ የመለሰውም ቢኖር ኀጢአተኛውን ከተሳሳተበት መንገድ የሚመልሰው ራሱን ከሞት እንዳዳነ ብዙ ኀጢአትንም እንዳስተሰረየ ይወቅ። የሐዋርያት ሥራ ጴጥሮስና ዮሐንስ ድዊ እንደፈወሱ ጴጥሮስና ዮሐንስም በዘጠኝ ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ። ከእናቱ ማኅፀን ጀምሮ እግሩ ሽባ ሆኖ የተወለደ አንድ ሰው ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሁልጊዜ እየተሸከሙ መልካም በሚልዋት በመቅደስ ደጃፍ ያስቀምጡት ነበር። ጴጥሮስና ዮሐንስም ወደ መቅደስ ሲገቡ አይቶ ምጽዋት ይሰጡት ዘንድ ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመለከተውና ወደኛ ተመልከት አለው። ወደ እነርሱም ተመለከተ፣ ምጽዋት እንደሚሰጡትም ተስፋ አድርጎ ነበር። ጴጥሮስም ወርቅና ብር የለኝም ያለኝን ግን እሰጥሃለሁ፣ እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነሥተ ሂድ አለው። በቀኝ እጁም ይዞ አስነሳው። ያን ጊዜም እግሩና ቁርጭምጭሚቱ ጸና፣ ዘሎም ቆመ፣ እየሮጠና እየተራመደም ሄደ። እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እርሱም መልካም በምትባለዋ በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው እንደሆነ አወቁት። በርሱም ከሆነው የተነሳ መገረምና መደነቅ ሞላባቸው። ጴጥሮስና ዮሐንስም ይዘውት ወደ መቅደስ ሲገቡ ህዝቡ ሁሉ ደንግጠው ወደ ሰለሞን መመላለሻ ወደ እነርሱ ሮጡ። ጴጥሮስም ሕዝቡን ባያቸው ጊዜ እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ ይህን ለምን ታደንቃላችሁ? እኛንስ በኃይላችንና በጽድቃችን ይህን ሰው በእግሩ እንዲሄድ እንዳደረግነው አስመስላችሁ ለምን ታያላችሁ? የዮሐንስ ወንጌል። ከዚህም በኋላ በአይሁድ በዓል እንዲህ ሆነ። ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። ስሟንም በዕብራይስጥ ቤተ ሳይዳ ይሏታል። አምስት እርከኖችም ነበሯት በዚያም ዕውሮቹና አንካሶች ሰውነታቸው የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና በዚያም ከታመመ ሠላሳ ስምንት ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድዌውም መልሶ አሁን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም፤ እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነሥና፣ አልጋህን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀንም ሰንበት ነበረች። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። እርሱም መልሶ ያዳነኝ እርሱ አልጋህን ተሸክመ ሂድ አለኝ አላቸው። አይሁድም አልጋህን ተሸክመ ሂድ ያለ ሰውየው ማን ነው? ብለው ጠየቁት። ያ የተፈወሰው ግን ያዳነው ማን እንደሆነ አላወቀም። ጌታችን ኢየሱስ በዚያ ቦታ በነበሩት ብዙ ሰዎች መካከል ተሰውሮ ነበርና። ከዚህም በኋላ ጌታችን ኢየሱስ ያን ያዳነውን ሰው በቤተ መቅደስ አገኘውና እነሆ ድነሃል ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል ተጠንቀቅ አለው። ያም ሰው ሄዶ ያዳነው ጌታችን ኢየሱስ እንደሆነ ለአይሁድ ነገራቸው። ስለዚህም አይሁድ ጌታችን ኢየሱስን ያሳድዱትና ሊገሉትም ይሹ ነበር፣ በሰንበት እንዲህ ያደርግ ነበርና። ጌታችን ኢየሱስም መልሶ አባቴ እስከ ዛሬ ይሠራል እኔም እሠራለሁ አላቸው። ስለዚህም አይሁድ ሊገሉት በጣም ይፈልጉ ነበር። ሰንበትን የሚሽር ነው በማለት ብቻ አይደለም፣ ደግሞም እግዚአብሔርን አባቴ ነው ይላል ራሱንም ከእግዚአብሔር ጋር ያስተካክላል በማለት ነው እንጂ። ከዚህም በኋላ ጌታችን ኢየሱስ መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ ወልድ ከራሱ ብቻ ምንም ሊያደርግ አይችልም። አብ ሲያደርግ ያየውን ነው እንጂ። ወልድም አብ የሚሰራውን ያንኑ እንዲሁ ይሰራል። አብ ልጁን ይወዳልና የሚሰራውንም ሥራ ሁሉ ያሳየዋል። እናንተም ታደንቁ ዘንድ ከዚህ የሚበልጥ ሥራን ያሳየዋል። አብ ሙታንን እንደሚያስነሳቸው ሕይወትንም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወትን ይሰጣል። አብ ከቶ በማንም አይፈርድም፣ ፍርዱን ሁሉ ለወልድ ሰጠው እንጂ ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ። ወልድን የሚያከብር ግን የላከውን አብን አያከብርም። እውነት እውነት እላችኋለሁ፣ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወትን ያገኛል፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይሄድም። እውነት እውነት እላችኋለሁ፣ ሙታን የእግዚአብሔርን ልጅ ቃል የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው የሚሰሙትም ይድናሉ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።